ሰላም ሰላም ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ እንደምታዩት ነጭ ሽንኩርትና ዝንጅብል ፈጭተን ለረጅም ሰዓት ማስቀመጥ እንደምንችል ታውቃላችሁ ወይ? እስኪ ላሳያችሁ ዛሬ። የማታውቁ ካላችሁ ምናልባት ማለት ነው። በአብዛኛው እኔ አረብ ሀገር ነው ያለሁትኝ አረብ ሀገር እንግዲህ ቤቱ ይለያያል። እኛ አረቦቹ ነጭ ሽንኩርትና ዝንጅብል ተፈጭቶ ለማንኛውም ነገር ስንሰራ አብረን እንሰራነን ማለት ነው። ትንሽ ትንሽ እያደረግን ለሁለት ወር ነው የሚቀመጠው። አሁን ይሄ ማለት ነው፣ ለሁለት ወር ይቀመጣል ተሰርቶ። እንግዲህ የካሜራ ጥራት የለም ይቅርታ ጠይቃለሁ፣ ውዶቼ የካሜራ ጥራት ብዙ የለኝም፣ እና እዚህ ጋ እንደምታዩትኝ ነጭ ሽንኩርቱንና ዝንጅብሉን ልጬ ጨርሻለሁኝ። ያው እየከተፍኩት ነው፣ ግን እኔ ካሜራውን ወደፊት ለፊት ሳይሆን ወደ እንትን አድርጊ አዙይሬው ስለ ስለነበረ በደንብ እየታየኝ አልነበረም፣ በደንብ እየቀረጠልኝ አልነበረም። ያው ካሜራ ስቀርጽ ካሜራ አብሮ አለ እና ራሴን ይቀርጸኛል። የቤታቸው ካሜራ ማለት ነው። ስለዚህ ብዙ አይደለም። በስ ብዙ ጥራት የለውም ያው አከታተፉ ላይ እስኪ እዚህ ጋር ትንሽ ትንሽ ይታያችኋል ብዬ አስባለሁ። ይሄ ነጭ ሽንኩርቱ የከተፍኩኝ ነው። ነጭ ሽንኩርቱን መጀመሪያ ከትፋለሁ። ከዛ መጀመሪያ ዝንጅብሉ ነው የምከትፈው። ዝንጅብሉን ከትፌ ስጨርስ ደግሞ ነጭ ሽንኩርቱ እንዲው ደቀቅ አድርጌ ያኔ ጎረድ ጎረድ ለማሽኑ ጉዳት እንዳያደርስበት ማለት ነው የምከትፈው ማሽኑ ብዙ አቅም እንዲኖረው ያደርጋል እና የኔ ይመስላል፣ የኔ ውዶች እና በደንብ አድርጌ ከተፈረኩት በኋላ ፈጫለሁ ማለት ነው። አሁን እየቆራረጥኩት ነው ያለሁትኝ እና ውድና የተከበራችሁ ከልብ ነው ማመሰግነው እና ደግሞ ስለ ስፖርት ቪዲዮ ሊብ እገባለሁ ጧት ጧት፣ እስኪ የምትችሉ እየመጣችሁ ላይክ አድርጉልኝ። ሊብ ስገባ ምናምን ላይክ አድርጉልኝ። እስኪ በእናታችሁ። ወደፊት ወደፊት፣ ሰውም የሆነው አይታወቅም። ወደፊት ወደፊት፣ ከልጆቼ ጋር ሁኜ በቤቴ ውስጥ ስፖርት እሰራለሁኝ፣ እሰራለሁ የተለያዩ ቪዲዮዎችን ምላቃለሁኝ ልጆቼ ጋራ ሰራለሁ የሚል ህልም አለኝ እና ብታሳሩኝ፣ ውዶች ይህኔ ውዶች ላይክ ሸር እያደረጋችሁ አበረታቱኝ። እንደዚህ እንደምታዩትኝ እንደምታዩትኝ እንትን ብያለሁኝ። ነጭ ነ ይሄ ዝንጅብሉን ከታተፊዋለሁ እንደምታዩት በጣም ብዙ ነው። አሁን ይሄን ደግሞ በአንድ ሰሀን አደርግና ከዛ በኋላ ደግሞ ነጭ ሽንኩርቱን ቆረጣለሁ ማለት ነው። አሁን ይቆራርጭ ጨርሻለሁ ዝንጅብሉን እንደዚህ አርግ ቁርጥርጥ ካረኩት በኋላ ነጭ ሽንኩርቱን ደግሞ ቆርጣለሁ ማለት ነው። ነጭ ሽንኩርቱን ደግሞ አሁን ይሄ እንደምታዩት ነጭ ሽንኩርት አረጋለሁ። ቁርጥርጥ ካረኩት በኋላ ደግሞ በማሽኑ እፈጨዋለሁ ማለት ነው። የኔ ውዶች በማሽኑ እፈጨዋለሁኝ እና ላይክ እና ሸር ያደረጋችሁ አበረታቱኝ

እና ውዶችዬ ይህን ይመስላል ነበረ። ያው ተከታተሉት እስከ መጨረሻ ድረስ በቃ። ይህን ይመስላል። ያው እያቆራረጥኩኝ ነው መቼም። ሰው አይጠፋም የሆነ ቪዲዮ ስሰራ የሆነ ነገር ሳደርግ ማለት ነው። ሰው ስለማይጠፋ ለዛ ነው ውዶችዬ እያቋርጭ የነበረው። እና ይህን ይመስልናል፣ ዝንጅብሉንም ነጭ ሽንኩርቱንም እንደዚህ ከታትፌ ጨርሽያለው። አሁን ደግሞ ወደ መፍጨቱ ነው ማለት ነው፣ ወደ መፍጨቱ ነው። ሁሉንም ከተከታተፈን በኋላ ያው ለማሽኑ እንትን እንዲለው ነው ማሽኑ እንዳይጎዳብን ነው የሚጠቅመው ማለት ነው፣ ቶሎ እንዲደቅልን

እኔ መስላን ወዶቼ አሁን እየፈጨሁት ትገኛለው በዚች ማሽን ማለት ነው። በዚች ዲቃ ነው የምታረግላችሁ። እኔ እቺን ማሽን ለኢትዮጵያ ራሱ እመኛታለሁ። ኢትዮጵያ ራሱ ሳድ እዣ ትሄዳለሁ ብዬ ምኞታ አለኝ። አላችኋለሁ እኔ ወዶች እመኛለሁ። ይኸውላችሁ ምን እንደሚመስል አሁን ፈጭቼ ጨርሻለሁ። ከዛ ዘይቶ እናረግበታለን ይሄ ዘይቱን ማለት ነው፣ እሱን ማድረግ አለብን እንዳይበላሽብን። በቃ ለሁለት ወር ከፍሪጅ ውስጥ ይቀመጣል ምንም አይሆንም ማለት ነው፣ አይበላሽም። ስለዚህ መጠቀም ትችላላችሁ። ልጅ ይሄን ይመስላል ነጭ ሽንኩርት። አሁን ምግብ ስሰራ ማንኛውም ምግብ ስሰራ በምፈልግበት ሰዓት ማድረግ ይችላለሁ ማለት ነው። እና የተመቻችሁ ላይክ ማድረጋችሁን እንዳትረሱ። እና መልካም ጊዜ ላለው። መጨረሻዋ ደግሞ ይችን አበባ ጋብዣችኋለው። ለምትወዱኝ ለምታከብሩኝ ማለት ነው ለምወዳችሁና ለማከብራችሁ። እኔም በቃ ይችን አበባ ሰጥቻችኋለው። ይዛችኋት ሜር ትችላላችሁ። አዎ ለዚች አበባ ስትሉ ደግሞ ላይክ ማረጋችሁ እንዳትረሱ አበባ ለ